የዳጣ የዘመናት የዕድሜ ልክ ጥያቄዋ ተመልሷል። ሳታውቃት የምትናፍቃትን ልታያት የምትመኛትን እናቷን አግኝታለች። ዳጣ ገና ደስታዋን ሳታጣጥም ሌላ ደስታዋን የሚያደፈርስ ነገር ተነስቷል። ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላም፣ ጤና ይብዛላችሁ። እንደምን አላችሁልን? በያላችሁበት ሰላምታ ይድረሳችሁ። በዚህ ሰዓት በዚህ ቪዲዮ የማጋራችሁ የዳጣ ድራማን ነው። ቪዲዮን እስከ መጨረሻ እንድታዩት በአክብሮት ጋበዝኩ። የዘውትር የዳጣ የማንነት ጥያቄ እኔ ማን ነኝ፣ ከማን ተወለድኩ፣ እናት አለኝ ወይ፣ የትስ ናት እናቴ፣ አባትስ አለኝ ወይ፣ በህይወት አሉኝ ወይ፣ ወንድም እህት የሚለው የማንነት ጥያቄ ሁሌ እረፍት፣ ሰላም፣ እንቅልፍ የነሳት ይህ የማንነት ጥያቄ እንግዲህ በአጭር ጊዜ ተመልሶላታል። በጣምም በዚህ ምላሽ እንግዲህ ተደስታ ደስታዋንም እያጣጣመች ትገኛለች። ዳጣ በጎዳና አብራቸው ከኖረችባቸው ሰዎች በጥቆማ ጥቆማ እንግዲህ አባቷን ለማግኘት በቅታለች። እናም ያው አባቷ አምኖም ሊቀበል ባይፈልግም ነገር ግን ያው ልጁ እንደሆነች እንዲሁ ሲያያት ራሱ ቆዳዋ እንዲሁ ደሟ ራሱ የሚናገር ነው የሚመሰክር ነው። እናም ግን ያው ቤተሰብ የመሠረተ ስለሆነ ያ ቤተሰብ ደግሞ እንዳይናጋ ትዳሩ እንዳይደፈርስም ሰክቶ በውጪ እንግዲህ እነዳጣንም አነጋግሮ ነበር አባቷ እንደሆነ። እንዴትም እንደተጣለች ያው የጣላት እሱ አባቷ አለመሆኑን አበክሮ አባቷ ነግሯት ነበር በባለፈው ክፍል እንደተመለከት ነው ማለት ነው። ሆኖም ግን የዳጣ ከጥያቄዎች ሁሉ ዋነኛ ጥያቄ እንግዲህ እናቴ አለች ወይ? በህይወት አለች ወይ? እናቴስ ማን ናት? የት ናት? የሚለው ነበርና አባቷንም እንግዲህ እያፋጠጠች እየጠየቀች በነበረ ጊዜ ወቅቱ አሁን አይደለም፣ በዚህ ጥያቄ እንዳታፋጭኝ፣ እረፍት እንዳትነሽኝ፣ ይህንን የምትጠይቅኝ ከሆነ በቀጣይ ልናደርግ የምንችለውን ነገር ላናደርግ እንችላለን። ስለዚህ ብሎ አስጠንቅቆ እንግዲህ ድጋሜ እንዳጠይቅ እናቷን ማለትም ወቅቱ አሁን አይደለም፣ ጊዜው አይደለም የሚለውን ነገር ነግሯት እንደነበረም ተመልክተን ነበር። እንግዲህ እዚህ ጋር እንደምንረዳው ይህ ሰው የዳጣ አባት ያው ወላጅ አባቷ ቢሆንም ሆኖም ግን ያው በዲኤንኤ መመርመር አለብንም እያለ ነው። ሲታይ የራሱ ቁጭ የእሷ ኮፒ ነው። እናም ደግሞ የገባችበት ቤትም ቤተሰቡ እናት እናት ባትሆንም ያች በቤት ያለችው ሴትዮ እናቷ ባትሆንም ባት መስልም ነገር ግን ሌላ በቤት ውስጥ እንደ ሰራተኛ ሆና ለዘመናት በዛ ቤት የኖረች ሴትዮ ያቺ ሴት ግን የዳጣ እናት ናት። በዚህ ክፍል እንደተመለከት ነው እንግዲህ። ይቺ በሰራተኝነት በዛ ቤት ስትሰራ የነበረችው ሴት በዛ ቤት ያለው ወንድ ደግሞ እየጠየቃት ነበረ። ከዚህም በፊትም እየመከራት ነበር። ምክንያቱም ረጅም ጊዜ እዚህ ቤት ሰርተሻል፣ ዘመንሽን ጊዜሽን ሁሉ ጨርሰሻል የራስሽ የሆነ ትዳር ሊኖርሽ ይገባል። የራስሽ የሆነ ነገር መስርተሽ መኖር አለብሽ። ጉልበትሽም ያልቃል ጤናም እንደዛ እንደዚህ እያለ እየመከራት ነበር። እሺ ብላው ነበር እሷም እናም ጊዜው ያው ደርሶ አሁን በቅርብ እንደውም ይህን ስራ አቆማለሁም ብላው ነበር። እናም በድጋሚ እንግዲህ ባለፈው እንደዚህ ብለሽ ነበር፣ እንደዚህ ተነጋግረን ነበር፣ እንዴት አደረግሽው ያንን ጉዳይ ብሎ ሲላት ትቼዋለሁ ነው ያለችው ከዚህ ቤት የመውጣቱን ነገር ትቸዋለሁ ምክንያቱም ምክንያቱን አሁን አልነግርህም አለችው ምክንያቱም እቺ ሴት እዛ ቤት በሰራተኝነት ተቀጥራ ያለችው ሴት የዳጣ እናት ናት በእርግጠኝነት እናም ከዛ ቤት ለመውጣትም ወስና ነበር ፈልጋ ነበር የራሷን ህይወት የመኖር ከዛ ከሰራተኝነት የመውጣት እቅድ ነበራት በዛም ወስና ነበር። ነገር ግን ዳጣ እዛ ቤት ከመጣች ጊዜ ጀምሮ ልቧ ነግሯታል። መቼም በግልጽ ልጅሽ ናት ባትባልም፣ ነገር ግን እንዳየቻት በትኩረትም፣ እያየቻት በፈገግታ በጥሩ ሁኔታ እያየቻትም ነበር። እንደገናም በሁለተኛ ቀንም በሌላ ጊዜም ዳጣ እንግዲህ አባቷ ልብስ ቀይሮላት በቃ ንጹህ ሆና ልክ የቤት ልጅ መስላ በቤት ውስጥ እንድትኖር ከነሱ ጋር የግድ በዲስፕሊንም በአለባበስም መለወጥ አለባት፣ ካልሆነ ልጆቼን ታበላሻለች ብላ ስላለች የዳጣ አባት ባለቤት ማርታ ማለት ነው። እንደዛ ስላለች በቃ አለባበሷም ይቀየራል፣ ጥሩ ትለብሳለች፣ እንደ ሴት ሆና ዲሲፕሊኗም የተስተካከለ ሆኖ ትኖራለች እስከ ጊዜው ድረስ ከዛ በኋላ ብሎ ነው። በዛ ሂደት ነው እንግዲህ ሚስቱን አሳምኖ። እናም ግን ተቀናቃኝ ሌላ ተፈጥሯል በዛ ቤት። እንግዲህ የዳጣ አባት ልጅ የሆነችው ታላቅየዋ እንግዲህ በዳጣ ላይ በቅናት ተነስታለች። ትንሽየዋ ውሃ የምትባለው ግን ዳጣን እጅግ ወዳታለች። ደግሞ ቁጭ ዳጣን ነው እሷ የምትመስለው። በመልክ ራሱ ከዳጣ ጋር ይመሳሰላሉ፣ በባህሪም በጣም ገጥሞ በጣም ደስ ይላል። እና ውሃ ያው ልጅም እንደመሆኗ የሰውን ልጆች እንደሚታወቀው የሰውን ልብ የመረዳት ነገር አለ። ሰው ልቡ ጥሩ ይሁን ክፉ ያስባል ወይ የሚለውን ነገር ልጆች ይረዳሉ። እንዲሁ በጸጋ ማለት ነው። እና ይቺ ውሃ እንግዲህ ልጅ ልጅ ናት ገና ጨቅላ ልጅ ናት። ስለሆነም ምንም ክፋት በውስጧም የለም። የዳጣንም እንግዲህ ንጹህነት ተረርታ ዳጣን እንግዲህ ሳትጸየፍ እንዲህ እንዲያም ሳትል ቀርባት ገና እንዳየቻት ነው ወዳት፣ እቀፊኝም ስትላ ስታቅፋት ሳሚኝም ስትል እንደዛው ስማት ነበር። በጣም ወዳ ነበር። እህት አገኘው ጓደኛ አገኘው የሚለውን ነገር በቃ አስደስቷት በጣም ጥሩ አቀባበል አድርጋላት የኖረች ነው። ከዛ እህት ተብየዋ ጋር ግን ብዙም የሚስማሙ አይደሉም እንዳየ ነው። እንደውም ያቺ እህት ተብየዋ ታላቋ እቺ የውሃን ፊቷን እየታጠበችን በሳሙና እንድትቃጠል አድርጋ ስታስቆጣ ስታናዳት ነበር። በዛም የተነሳ ተያይዘው ሲጣሉም ተመልክተን ነበር። ያ ማለት ታላቅየዋለ ታናሿ ፍቅር የምትሰጣት አይደለችም። ፕላስ ደግሞ አሁን ዳጣ ስትመጣ በዛ ቤት እንግዲህ በጣም ቀንታለች። ምክንያቱም በዛ ቤት ውስጥ የምትወደው ልጅ አለ። ልጁ ግን አይወዳትም፣ አይፈልጋትም። እሷ ግን በፍቅር ትፈልገዋለች። ስለሆነም ያ ልጅ ደግሞ ዳጣን ገና እንዳያት ራሱ በጣም ንጹህነቷ በቃ ግልጽነቷ ያላት ነገርም በጣም ወዶ ቀርቧትም ነበር። በክፍሉም ገብታ እንደውም አልጋ ላይ ሁሉ ስታወራው በደንብ ሲያወራት ሲያናግራት ነበር በስርዓት ያቺ ግን ገብታ ቤቱ ስታይ እኔን ግን እንደዚህ አላደረክም፣ እሷን ግን ገና ከመምጣቷ እንደዚህ እያለች እንግዲህ በኃይል ተነስታ ልታለያያቸው ብዙ ጥራለች። እናም ያው ዳጣ ምንም የምታረፍ አይደለችም እና የሆነ መጽሐፍ ቀዳጅ እና ከዛ በኋላ ፌመስ እንድትሆኝ እንዲህ እንዲያ ብላ ዳጣን እንግዲህ ሸውዳ ያን መጽሐፍ እንድትቀዳድድ እና ከዛ ልጅ ጋር እንድትጣላ ዳጣ ልጁ ዳጣን እንዲመታት እንዲጠላትም፣ በአጠቃላይ እንግዲህ ከእሷ ጋር ጥሩ ቀረቤታ እንዳይኖረው ያደረገችው ጥረት ሆኖም አልተሳካም። ምክንያቱም ልጁ ስለዚች ልጅ ባህሪ ስለሚያውቅ ለተንኮል ያሰበችው ነገር ሊሆን ይችላል። ሆኖም ግን ያው ዳጣ ስትመጣ እንደሚጠይቃት ያውቃል። እናም ዳጣ ከአባቷ ጋር ስትመጣ ነጭ ቀሚስ ለብሳ አምሮባት ፏ ብላ ነበር። እናም አጠቃላይ ቤተሰቡ እንዳያት ዋው እያለ ልጁም፣ እንዲሁም ውሃም ዳጣን አይታት ዋው እያሉ በዛ ቤትም የምትሰራ ሰራተኛዋም እንዲሁ በአግርሞት በቃ በፍቅር እየተመለከቷት በጣም አምሮብሻልም እያሏት ልጁም እንዲሁ በጣም አምሮ ብሻል እያለ ፎቶም ለማንሳት ባለው ሂደት እንደዛ ሲል እናት ተብዬዋ ማርታ ግን ምኗ ነው አሁን የሚያምረው እያለች ስትቆጣ ነበር። አስተያየቷም እንግዲህ ስትገላምጠው ነበር። እንዲሁም እቺ ልጅቷም ታላቅየዋም እየዋም ምኗ ነው የሚያምረው ያምራል ትላለህ እንዴ እያለች በክፉ ዓይን እሷ እያየቻት በልጁም ሁኔታ እየተናደደች እንግዲህ ከዛ ተነስታም ወደ ውስጥ ገብታ ነበር። ልጁ ግን ደጋግሞ ፎቶ እያነሳቸው እየተሳሳማችሁ ፈገግ እያላችሁ እያለ በቃ ደስ የሚል ድባብ ነበረ። ነገር ግን እቺ ታላቅ እየጠበቀችው ልክ ዳጣ ስትመጣ እዚህ ቤት ፋይት ይፈጠራል። በቃ ይደበድባታል። ምክንያቱም መጽሐፉን የሚነካ ሰው አይደለም የሚቀድ የሚነካ ሰው እንኳን እንደማይወድ ስለምታውቅ ዳጣንም እንዲሁ ይደበድባታል። ከዛ ቤት በዛ ምክንያት እንደምትወጣ ወይ እንደምትደበደብ ወይ ጥሩ አመለካከት ለሷ እንደማይኖራት በአጠቃላይ ግንኙነታቸውን ለማበላሸት አድርጋ ነበር። ያው ጠርቶም ሲጠይቃት ዳጣ ግን የሆነውን ነገር ነገረችው በግልጹ ምን ብላት ያንን እንዳደረገችው ስትነግር እጅግ ተናዶ እንደነበር ተመልክተን ነበር። ዳጣም ደግሞ በዚህ በጣም ተናዳ ነበር። ምክንያቱም ሸወደችኝ ማይሆን ነገር ተናግራ ዋሽታ ይሄንን ነገር እንዳደርግ ማድረጓ፣ ቆይ አለቃትም እያለች ነበር እናም የዳጣ አባት እንግዲህ በዛ ቤት እስካለሽ ድረስ ልጅ መሆንሽን እኔ አባትሽ መሆን በጭራሽ አባቴ እንዳትዪ እኔም ልጅ አልልም እያለ ነበር። እንግዲህ ዳጣ ግን በውጪ እንደዛ ትለኛለ፣ በውስጥ ደግሞ እንዴት ብላ እንግዲህ ተናዳ፣ በዛም ፉን ብላበት ነበረ። ሆኖም ግን ዳጣ በጣም ደስተኛ ናት። ያው እናቷ የወለደችት እናት እዛው ቤት ነው ያለችው። ያቺ በሰራተኝነት ያለችው የዳጣ እናት ናት። እንግዲህ አባት ያው ያችን ሰራተኛ ደፍሯትም ሊሆን ይችላል ብቻ ተወልዳለች። ከዛ በኋላ ግን ዳጣ እንድትጣል ምክንያት የሆነው የዳጣ አባት ወንድም እንደሆነ በዝርዝር ለዳጣ ነግሯት ነበር ያው እንግዲህ በቀጣይ ክፍል ቀጣዩን የምናይ ይሆናል። በዚህ ክፍል የቃኘ ነው ይህንን ይመስላል። ስለተከታተላችሁ ተከታታላችሁ ከልብ እናመሰግናለን። በያላችሁበት ቸር ቆዩ።